አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። ውድና የተከበራችሁ የመዳም ቅመምት ቤተሰቦች እንዴት ናችሁ? ውች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ሁላችሁም ሰላም ሰላም ብያለሁ፣ ሰላማችሁ ብዝት ይበልልኝ። እንደውም ደግሞ የኦርቶዶክስ እምነት ተከታይ የሆናችሁ ወንድሞቼ ሰላማችሁ ብዝት ይበልልኝ። ሁላችሁም በየዓለም ዳርቻ የምትገኙ በሙሉ ሰላማችሁ ይብዛልኝ ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ ዛሬ እንግዲህ ኬክ ጃህዝ ወይም ደግሞ የተዘጋጀ ኬክ አሰራር አሳያቸዋለሁኝ ማለት ነው። ወደ ስራችን ከመሄዱ በፊት ሸር፣ ላይክ፣ ሰብስክራይብ ማድረጋቸውን አትርሱ። አበረታቱኝ ውዶች፣ ይሄ የስዴት እህታችሁ ነኝ። አበረታቱ። ሁላችንም ልንበረታታ ይገባል ማለት ነው። ተይዘን እንደግላለውኝ። እሺ ዛሬ እኔ የሚሰራው ይሄንን ኬክ ነው ማለት ነው። ያው አንዳንድ ጊዜ መዳሞቻችን እንግዳ ሲመጣብን ወይም ደግሞ ይዘው የሚሄዱት ነገር ሲፈልጉ ወይ መዳሞቻችን በሌሉ ሰዓት ሰርተን እነሱን ሰርፕራይዝ ለማድረግ ስንፈልግ ይሄን ቀለል ያለ ኬክ መስራት ይቻላል ማለት ነው። በነገራችን ላይ ይሄ ኬክ እንደምታዩት እዚህ ጋር ሊያቅርብላችሁ እኔ በዚህ መሰረት ነው የሚሄደው ማለት ነው እኔ በዚህ መሰረት ነው የሚሄደው። አሰራሩ ለምሳሌ እዚህ ጋር ሁለት እንቁላል ይላል ማለት ነው። እኔ ግን ሶስት ነው የማደርግበት። ሶስት ሰርቼ ስለማቅ በጣም አሪፍ ነው ሶስት ይሆናል ማለት ነው። እዚህ ጋር ደግሞ ዘይት አንድ ሶስተኛ ወይም ደግሞ በሲኒ አንድ ሲኒ ማድረግ ትችላላችሁ። እኔ ቅርሳ ቀድሜ ቪዲዮ መቀረስ ሳልጀምር በፊት ስላዘጋጀሁኝ ነው እንቁላል እና ዘይት ውሃ ማለት ነው። እና ከቻላችሁ ከሶስት እና ከሁለት በላይ እንቁላል እንዳትጨምሩበት ማለት ነው። መቼም ይሄ ኬክ የሌለበት ቤት አለ ብዬ አላስብም። ኬክ ጃህዝ ማለት ነው። ቫኒልየ ነው። ሁለት እንቁላል ብታደርጉ ችግር የለውም። እኔ ግን ሶስት አድርጌ ስለሞከርኩት በጣም አሪፍ እና ጣፋጭ ስፖንጅ የሆነ ኬክ ነው የሚሆነው። እሺ ሁለት እንቁላል ካረጋችሁም ሶስት እንቁላል ካረጋችሁም ችግር የለውም። ዘይት አንድ ሲኒ ወይም ደግሞ አንድ ሶስተኛ ማድረግ ትችላላችሁ። በዚህ በግራም ማለት ነው ለክታችሁ ዘይት አንድ ሲኒ ብቻ ማድረግ ትችላላችሁ። ውሃ ደግሞ ሁለት መቶ ቶ ሰላሳ ሚሊ ሊትር የምትለዋ የመጨረሻዋ ሀይላንድ ውሃ ቤታችሁ ካለች ወይም ደግሞ እንደዚህ የውሃ ምስል ያለበት እቃ ያላችሁ ቁጥሩን ታዩ እና ሁለት መቶ ሰላሳ ሚሊ ድረስ ውሃ ለክታችሁ መጨመር ትችላላችሁ። አንዳንድ ጊዜ ግን ውሃው ሊያንስ ይችላል እና ውሃ ጠብ ማድረግ ትችላላችሁ ማለት ነው ውሃው ግን ቀዝቃዛ ውሃ መሆን የለበትም። በፍሪጅ ያልገባ ውሃ ነው መሆን ያለበት ማለት ነው። እና ዛሬ የማሳያቸው እንግዲህ ኬክ ብራዚልየ ይባላል። ይሄንን ኬክ እኔ ያው እዚህ ንጹህ ሳህን ላይ ማለት ነው ቪዲዮ ከመቀረጼ በፊት ሶስት እንቁላል አንድ ሲኒ ዘይት ውሃ ደግሞ እንደዚሁ አንድ ኩባያ ውሃ አድርጌያለሁ ማለት ነው። በዚህ መልኩ እንትን ሶስት እንቁላል ነው የጨመርኩበት ማለት ነው። ሌላ ነገር የለውም። ሶስት እንቁላል አንድ ሲኒ ዘይት፣ ውሃ አንድ ብርጭቆ ውሃ ነው የጨመርኩት። አብሬ እንደዚህ አረፋ እስከሚያመጣ ድረስ በደንብ አድርጌ መታሁት ማለት ነው። በዚች በማሽኗ ካለቻችሁም አለቻችሁ ከሌላችሁም ደግሞ ይሄ የሚበጠበጥበት ነገር አለ፣ እሱም ማድረግ ትችላላችሁ። ግዴታ በማሽን መሆን የለበትም ማለት ነው። ከዛ እነዚህ ውሃውን፣ ዘይቱን፣ እንቁላል እንደዚህ ቁፍቁፍ እስከሚል ድረስ ከመሰልን በኋላ ወይም ከበጠበጥን ነው በኋላ ዱቄት ነው የምንጨምረው ማለት ነው። የኬክ ዱቄት እንጨምራለን። ከዛ በኋላ አንድ ሲኒ የሚሆን የኮኮናት ይሄንም ማለት ነው፣ የኮኮናት ዱቄት ይሄንን እዩ። ይሄን እንጨምርበታለን። አብረን እንሰራለን ማለት ነው። አሁን እንጨምራለን። ስራው ፓንት እየተቀረጸ አይመችም። በነገራችን ላይ ቀስ ብሎ ካልሆነ በትክክል ካልሆነ አይመችም እና ለአስቸኳይ በጣም ቀላል እና ምቹ የሆነ ኬክ ነው ማለት ነው። እሺ እኔ አሁን ኬክ ልጨምር። ይሄ ነው ፓውደሩ፣ ይሄ ነው ይሄ ነው ፓውደሩ፣ ማለት ነው የዚህ የኬኩ ማለት ነው የዚህ፣ ይሄ ነው ፓውደሩ። እዩ ጨመርኩትን። ኬኩን ጨምሬዋለሁ ማለት ነው። እንደዚህ በዚህ መልኩ የኬክ ዱቄቱን እንደዚህ በደንብ ከመታ ነው በኋላ፣ ይሄንን ይሄን ማለት ነው የኮኮናት ዱቄት እዚህ ጋር ያለውኝ አንድ ሲኒ ማለት ነው ለክቼ አሁን እዚህ ላይ ጨምረዋለሁኝ ማለት ነው። ሊጡ ላይ ሊጡን ትንሽ ከመታሁት በኋላ የፓውደሩን የኬኩን ፓውደር ከዛ ጨመርኩበት። አሁን የኮኮናት ዱቄት ማለት ነው።

ተወዶችዬ ያው፣ ድምፁ እንደሚረብሽ አውቃለሁ፣ ግን ያው ደግሞ የማናውቅም ስላለን ለማወቅ ያክል ግድ ነው። ያው ሴት እስከሆነን ድረስ ደግሞ ሁሉን ጠልተን አይሆንም፤ እና ይህንን እንደዚህ ልጥ ወደ ዳር ሲመጣብን በዚህ መልኩ ወደ ውስጥ እንላለን ማለት ነው። በእጃችን መንካት የለብንም ወይም ደግሞ መልበስ ይቻላል። እንደዚህ በዚህ መልኩ አሁንም ትንሽ ይቀራል ማለት ነው። እንደዚህ በዚህ መልኩ በደንብ መምታት አለባችሁ ማለት ነው። በደንብ የምትት ምክንያቱም ሶፍት ይሆናል። በኋላ በጣም ልስልስ ያለና የሚያምር ይሆናል ማለት ነው። ኬኮ በጣም አሪፍ ነው። እሺ ውዶቼ፣ በዚህ መልኩ አንድ ላይ አቀላቅየዋለሁ ማለት ነው። ገብቷቸዋል። አሁን ይህንን ከሌላቸው እንደዚህ ቆይ ላቅርብላችሁ። እስክሪን ሻት አድርጋችሁ መዳሞቻችሁ እንዲገዙ ማድረግ ትችላላችሁ፣ ወይ ደግሞ ስለምታውቁትም ኮኮናት ፓውደር ብትሏቸው ያመጣሉ ማለት ነው ውዶች። ይ በዚህ መልኩ ጨርሻለሁ ማለት ነው። አሁን ወደ ሳህኔ ላይ ገለብጣለሁ፣ ያው ግን በአንድ እጅ ካሜራ ይዞ አይመችም። እንደዚህ ማለት ነው። ትንሽ ወፈር የሚሄድባችሁ ከሆነ ውሃ መጨመር ትችላላችሁ። ሊጡ ግን እንደዚህ መወፈርም መቅጠንም የለበት፣ መካከለኛ ይሁን። እኔ አሁን ትንሽ ወፈር ስላለብኝ ውሃ ልጨምርበት ማለት ነው። ትንሽ የውሃ ጨምራለሁ። ትንሽ የውሃ ጨመርኩበት ማለት ነው። ግምቱን ስለማል ሁልጊዜም ስለምሰራ በዚህ መልኩ ጨርሰናል ማለት ነው። እንደዚህ መሆን አለበት አያችሁት። በጣም ቀጭን ሳይሆን በጣም ውፍር ሳይል ማለት ነው ነው መሆን ያለበት። ሲወጣ በደንብ በጣም የሚጣፍጥ እና በጣም የሚያምር ሶፍት ይሆናል ማለት ነው። አሁን እዚህ ጋር እኔ ሳህን አዘጋጅቻለሁኝ። እናንተ ዘይት ማድረግ ትችላላችሁ ወይም ደግሞ ዱቄት ትንሽ ማድረግ ትችላላችሁ ማለት ነው። እዚህ መልኩ እንደዚህ አድርገን መመገብ ይቻላል ማለት ነው፣ ወዶቼ ያው ግን ከካሜራ ጋር አንድ ሰው ነው፣ ብዙ አይመችም። አሳያቸዋለሁ ሳላይ ካረትም በኋላ አሳያቸዋለሁ ማለት ነው። መዳሞቻችን የሆነ ቦታ ሄዶ ተሳፍረው ሲመጡ ለምሳሌ ምናምን እንግዳ ከመጣው ብዙዎቻቸው ይጠይቃሉ ኬክ ያለች ምናምን ሲሉ፣ እንደዚህ ቪዲዮን አየት አድርጋቸው በቀላሉ መስራት ይቻላል። ይ ቪዲዮ ረዘም ብሎብኛል። ምክንያቱም በአንድ ካሜራ ይ ስለሆነ ስላልተመቸኝ እንደገና ሚሆን አዲስ ጀማሪ ስለማይኩኝ ነው ማለት ነው፣ እንጂ እስካሁን ጊዜ አይቆይም ማለት ነው። በጣም ቀላል እና ፈጣን የሆነ ኬክ ነው። እኔ ብዙ ጊዜ በዱቄት አልሰራም። ይህንን ነው የሚወዱት ሰዎች ማለት ነው። እንግዲህ እንደ ፍላጎቱ ነው የሰው ልጅ። ከዛ እንደዚህ ታረጉታላችሁ እኩል በኩል እንዲበስልላችሁ ማለት ነው። እንደዚህ በእንትኑ ታስተካክሉታላችሁ፣ ከአንድ በኩል ወፍራም ከአንድ በኩል ቀጭን እንዳይሆን ማለት ነው። እ ከረጋችሁ ህናችሁ ላይ ከገለበጣችሁ በኋላ እንደዚህ ትመስላችሁ ማለት ነው። ምቱት፣ እንደዚህ አንሱና ምቱት፣ ማለት ይስተካከላል። እንደገና ደግሞ አሪፍ ነው የሚሆነው። እሺ፣ አሁን ፍርን ውስጥ ከታሉ ማለት ነው። እሺ፣ አሁን ፍርን ውስጥ ፍሩኑ በነገራችን ላይ አያሳይም ላይት የለውም። ለኩሻዋለሆን ያሁን ከታች ማለት ነው ላችሁ እዚ ሲወጣ አብረን እናየዋለን። ሻላ አሪፍ ኬክ እንደሚሆን አልጠራጠርም። ወረቀቱን ትንሽ በለጥ አርጉት ማለት ነው ስሰረው ወረቀቱን ላይ ድረስ አድርሱ፣ ምክንያቱም ኬኩ በጣም ላይ ድረስ ስለሚመጣ እንትኑን ሰንያው ላይ እንዳይደርስባችሁ እና እንዳይቃጠልባችሁ ማለት ነው። ወረቀቱን ትንሽ ጨመር አድርጉበት። ያው እንግዲህ በዚህ መልኩ ፍርን ውስጥ ከትቻለሁ ማለት ነው። ሲወጣ አብረን እናየዋለን። መልካም ቆይታ ይሆንላችሁ። ስለተከታተላችሁ እኛ አመሰግናለሁ። ያው ብዙ እንትን ባይልም ስላልተመቸኝም ስለሆነ በጣም ይቅርታ ይገባችኋል ብዬ አስባለሁ ማለት ነው። አሰላሙ ዓለይኩም ወራህመቱላሂ በረካቶች። ላይክ ሰብስክራይብ ማድረጋችሁን አትርሱ። መልካም ሎ